እናንተም ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ትልልቆቹን እነ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ፣ ባርሰሎና እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ዛሬ በአውሮፓ የማጣሪያ ጨዋታዎች ይደረጋሉ። ለ2026 አሜሪካ፣ ሜክሲኮ ና ካናዳ ለሚያስተናግዱት የዓለም ዋንጫ ለማለፍ አሁንም የማጣሪያ ጨዋታዎች ቀጥለው እየተደረጉ ነው የሚገኙት። ዛሬም ጨዋታዎች ቀጥለው ይደረጋሉ። ቀን ላይ የተደረገ ጨዋታ አለ፣ ቤልጅየም ና ካዛኪስታን ያደረጉት መርሃ ግብር። ከዛ ውጭ ግን ምሽቱ ሁለት ሰዓት ሲል፣ አሁን ከጥቂት ሰዓታት በኋላም የሚደረጉ ጨዋታዎች ያሉ፣ ስፔን ለምሳሌ ከጆርጂያ ጋር የምታደርገው ጨዋታ ይጠበቃል። የስፔን ብሔራዊ ቡድንና ጆርጂያ ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት ሁለት ሰዓት ሲል የሚደረግ ነው። ሌችተንስታይን እና ዌልስም የሚያደርጉት መርሃ ግብር እንዲሁ አለም። ቱርክ እና ቡልጋሪያም ጨዋታቸውን ያደርጋሉ። ከዛ ውጭ ግን ምሽት አራት ሰዓት ከ45 ሲል ቦስኒያ ከሮሜኒያ፣ ዴንማርክ ከቤላሩስ፣ ግሪክ ከስኮትላንድ፣ ስሎቬኒያ ከኮሶቮ እና ስዊዘርላንድ ከስዊድን ጋር የሚያደርጓቸው ጨዋታዎች ደግሞ ምሽት አራት ሰዓት ከ45 ሲሉ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው ሌላኛው ብራዚልና ሴኔጋል ምሽት አነ ሰዓት ሲል የወዳጅነት ጨዋታ እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። እነዚህ ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ውድ ቤተሰቦቻችን ቺዶ ኦቢ ማርቲን ግብዣ ተደርጎለት እንደነበር የሚያሳዩ መረጃዎች እየወጡ ነው። ታዳጊው የማንቸስተር ዩናይትድ የፊት መስመር ተጫዋቸው ነው። ቺዶ ኦቢ ማርቲን በዚህ ሳምንት ከዋናው ቡድን ጋርም ዳግም ልምምድ እንዲያደርግ ተጋብዞ እንደነበረ የሚያሳዩ መረጃዎች ናቸው የወጡት። በቤንጃሚን ሼስኮ የጉዳት ሁኔታ ላይ አሁንም ክትትል እያደረጉ እንደሚገኙ ይታወቃል። ማንቸስተር ዩናይትዶች በእርሱ ምትክም ከዋናው ቡድን ጋር ልምምድ እንዲያደርግ ቺዶ ኦቢ ማርቲንን ወደ ዋናው ቡድን ስብስብም መመለሳቸው ነው እየተነገረ የሚገኘው አምና በነበረው የውድድር አመት ላይ የተወሰኑ እድሎች እንደተሰጡት የምናስታውሰው ጉዳይ ነው። ዘንድሮ ግን ያን እድል አላገኘም ነበር። ነገር ግን አሁን ላይ ከዋናው ቡድን ጋር በድጋሚ ልምምዶች እንዲያደርግ እድሎች እንደተሰጡት የሚያሳዩ መረጃዎች እየወጡ ነው። ይህንን ተከትሎ ስሎቬኒያዊ አጥቂ ያጋጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቀው ከሆነ ቺዶ ኦቢ ማርቲን በቀጣይ ጨዋታዎች ልንመለከተው እንደምንችል ነው መረጃዎች የወጡት። በሌላ መረጃ ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን የመስመር ተመላላሽ ሳልቫዶር ብሎፓ ሁኔታንም በቅርበት እየተከታተለ እንደሚገኝ የሚያሳዩ መረጃዎች አሉ ማንቸስተር ዩናይትድ የ18 ዓመቱን ተጫዋች በጥሬ ተጫዋቾች የዝውውር መስኮት ለማስፈረምም ጥያቄ ሊያቀርብ እንደሚችል ነው የተሰማው የተጫዋቹ ባለቤት ክለብ ስፖርቲንግ ሊዝበን በበኩሉ ተጫዋቹን በጥሬ ተጫዋቾች የዝውውር መስኮት የመሸጥ ምንም አይነት ሐሳብ እንደሌለው የሚያሳዩ መረጃዎች እየወጡ እንደሚገኙ ነው ሳሙኤል ሉሃረስት መረጃውን እያጋራም የሚገኘው የቀድሞው የማንቸስተር ዩናይትድ ተጫዋች የነበረው ኤሪክ ካንቶና ሰር ጂም ራትክሊፍ ውድቅ ስላደረጉበት የስራ ጥያቄ አስተያየቱን ሰጥቷል። እኔ ብዙ ስራዎች ያሉብኝ፣ ነገር ግን እነዚህ ስራዎችን ትቼ ለአንድ ወይም ለሁለት ዓመታት ሁሉን ነገርን የሰጠኝን ክለብን ለማገልገል ነበር ጥሪ ጥያቄ ለማቀረብ ፍላጎቱ የነበረኝ ሲል ይናገራል ኤሪክ ካንቶና። ነገር ግን እርሱ ጥያቄን ለመቀበል ፍላጎት አልነበረውም። እኔ ስራውን ለማግኘት የሚችለውን ሁሉ አድርግ ያለው እናም ደግሞ የጥፋተኝነት ስሜት ደግሞ በጭራሽ አይሰማኝም ሲልም ጭምር ይናገራል። ሰር አሌክሳንደር ቻማን ፈርጉሰን እንዲሁ ማራኪ የማጥቃት አጨዋወትን ለዓለም ያበረከቱ ትልቅ አሰልጣኝ ናቸው። ነገር ግን አዲሶቹ የክለቡ ባለቤቶች ግን እርሳቸውን እንደመንከባከብ ከስራቸው አገዱ። እናም እኔ ከእነርሱ የተለየ ነገርም አልጠብቅም ሲልም ጭምር ነው። እኔን ደግሞ ስራውን ውድቅ ማድረጋቸው የተለየ ነገር እንድጠብቅ አያደርገኝም፣ ምክንያቱም እነሱ ሰር አሌክሳንደር ቻማን ፈርጉሰን ላይ እንኳን የጨከኑ ሰው ናቸው ሲል ሀሳቡን ሰጥቷል ኤሪክ ካንቶና፣ ሲናገር ማንቸስተር ዩናይትድ በቀጣዮቹ ጥቂት ቀናት ውስጥ በለንደን የሚገኘውን የስራ ቢሮ እስከሚ እንደሚቀይር ነው የተገለጸው። ክለቡ አሁን የተጠቀመበት ወደሚገኘው ቢሮ የተዘዋወረው ከሁለት ዓመታት በፊት እንደነበር የሚታወስ ነው። ሆኖም ግን የወጪ ቅነሳ ተግባር ላይ እጅጉን ተጠምዶ የሚገኘው ማንቸስተር ዩናይትድ እንግዲህ አነስተኛ የኪራይ ክፍያ የሚያስገኝለትን ቢሮ ማግኘቱን ተከትሎ ዳግም የስራ ቦታ ቅያሪ ነው እንደሚያደርግ ተነግሯል። በለንደን የማንቸስተር ዩናይትድ ቢሮ የሚሰሩ ሰራተኞች በአሁኑ ቢሮ እንደ ወጡ የተገለጸ ሲሆን አዲሱ የስራ ቢሮ ዝግጁ ሆኖ ስራ እንደሚጀመርም ከቤታቸው በመሆን ስራቸውን እስከዛ ድረስ እየቀጠሉ እንደሚገኙ ነው። ማይክ ኪጋን መረጃውን ያጋራው። ባርሴሎና የራሽፈርድ የውሰት ውል ቋሚ በማድረግ ዙሪያ ላይ በቀሪው ጊዜ ይወሰናሉ ተብሎ ይጠበቃል። እንደሚታወቀው ባርሴሎናዎች በዚህ ተጫዋች በጣም ደስተኛ እንደሆኑ እየተነገረ ይገኛል። ምክንያቱም በቡድን ውስጥ እያሳለፈ የሚገኘው ነገር በጣም ጥሩ ጊዜያቶችን እያሳለፈ እንደሆነ ይታወቃል። ና እንግዲህ በርከት ያሉ ግቦችን አስቆጥሯል፣ በርከት ያሉ አሲስቶችንም እያደረገ ይገኛል። ና በዚህ ምክንያት ተጫዋቹን ማቆየት እንደሚፈልጉ ይነገራል። ነገር ግን እስካሁን ድረስ ውሳኔ ያልተወሰነም። ባርሳዎች ምንም እንኳን ደስተኛ ቢሆኑም ተጫዋቹ በ2026 በቋሚነት ከማንቸስተር ዩናይትድ ጋር እንደሚለያይም ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። የስሎቬኒያዊው አሰልጣኝ ማንቸስተር ዩናይትድን አመስግኗል። በቅርቡ ከቤንጃሚን ሼስኮ ጉዳት ጋር ተያይዞ ከዩናይትድ መረጃ በቶሎ ባለማግኘታቸው የሰላ ትችትን አቅርበው የነበሩት አሰልጣኝ ማትቻኬክ አሁን ላይ እንግዲህ ደግሞ የእንግሊዝ ሚዲያን በመተቸት ማንቸስተር ዩናይትድን አውድሰዋል። የነበረው ነገር ከእንግሊዝ ሚዲያ የሚጠበቅ ነገር ነው። ነገር ግን ድጋሚ ለመናገር ያክል በእኛና በማንቸስተር ዩናይትድ ሜዲካል አባላት መካከል የነበረው ችግር በአምስት ደቂቃ ውስጥ ነው የተፈታው። ለዚህም ትብብራቸው ክለቡን አመሰግናለሁ። የእኛ ሜዲካል አባላት ለነሱ ዶኩመንቶችን ቼክ አድርገ ባለ ችግሩን በቶሎን የተፈታው። እኔ ለቤንጃሚን ሼስኮ ጥሩ የማገገሚያ ጊዜ እና ደግሞ ወደ ሜዳ እንዲመለስም እመኝለታለሁ ምክንያቱም እሱን የሚያውቅ ሁሉም ሰው በደንብ ያውቀዋልና እሱ በዛ ደግሞ ደስተኛ ነው ሲልም ጭምር ነው የተናገረው። ክሪስቶፈር ቪቬል በአንድ ወጣት አማካይ ላይ አይኑን እንደ ጣለ የሚያሳዩ መረጃዎች እየወጡ ነው። ማንቸስተር ዩናይትድ በኤዜድ አልክማሩ ወጣት አማካይ ኬስ ሲሚት ላይም ፍላጎት እንዳለው ነው የተገለጸው የዩናይትድ መልማያዎች ልጁን ለረጅም ጊዜ ሲከታተሉት የቆዩ ሲሆን በዋነኝነትም ከክሪስቶፈር ቪቬል በልጁ ላይ አይኑን ጥሏል ነው የተባለው ክሪስቶፈር ቪቬል በክለብ ውስጥም በነበረው ውይይት ላይ የተጫዋቹን ስማ አንስቷል ሆኖም ግን ከዩናይትድ በተጨማሪ ልጁ ብዙ ፈላጊዎችም ሲኖሩት እንግዲህ በርካታ ፈላጊዎች ያሉት አብዛኞቹ የአውሮፓ ክለቦች የተጫዋቹን ፊርማ ለማግኘትም ፉክክር ውስጥ እንደሆኑ ይነገራል የተጫዋቹን የዝውውር ዋጋ 25 ሚሊዮን ፓውንድም ገደማ እንደሆነም መረጃዎች እየወጡ ነውና፣ ማንቸስተር ዩናይትድ ይህንን ታዳጊ እየተመለከቱት ነው። ወደ ኢንተርናሽናል ጨዋታዎች ያላመሩ የማንቸስተር ዩናይትድ ተጫዋቾች ደግሞ በካሪንግተን ከሰኞ እስከ ረብ ባሉ ቀናትም ልምምድ ሲያደርጉ መቆየታቸውን የተገለጸው፣ ሆኖም ግን አሁን ላይ የተወሰኑ ቀናት እረፍት በሩበን አሞሪም እነዚህ ተጫዋቾች እንደተሰጣቸው ይፋ ተደርጓል። በማንቸስተር ከቀሩት የዋናው ቡድን አባላት መካከልም በዋነኝነት የሚጠቀሱት እና ሜሰን ማውንት ኮቢ ማይኖ፣ ጆሹዋ ዘርክዚ፣ ሉክ ሾው፣ ሃሪ ማጓየር እነዚህ ተጫዋቾች ይገኙበታል ና እነዚህ ልምምዳቸውን አጠናክረው እንደቀጠሉ ነው መረጃዎች እያሳዩ የሚገኙት ና ማንቸስተር ዩናይትድ አሁን ላይ ወደ ዋናው ውድድር ወይም ወደ ፕሪምየር ሊጉ እንደሚመለስ ይታወቃል የኢንተርናሽናል ብሬኩ ሲጠናቀቅ ና እስከዛ ድረስ ግን እነዚህ ተጫዋቾች የተወሰነ ረፍቶችን እንደሚያገኙ ና በቅርቡ ደግሞ እንደገና ወደ ልምምድ እንደሚመለሱ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ቤንጃሚን ሸስኮ በጉዳት ዙሪያ ተጨማሪ ምርመራዎች እየተደረጉለት እንደሚገኙ ጭምር ሳሙኤል ሉሃራስት መረጃውን እያጋራም እንደሚገኝ ነው ዘገባዎች የጠቆሙትና ማንቸስተር ዩናይትድ ይህንን ተጫዋችም ከጉዳት የሚመለስበት ጊዜን እስካሁን ይፋ እንዳላደረገ መረጃዎችም እየወጡ ይገኛሉ። ሌላኛው እንግዲህ ከማንቸስተር ዩናይትድ ጋር በተያዘ የምናነሳው ጉዳይ የማንቸስተር ዩናይትድ ተጫዋቾች ትላንትና ምሽት በተደረጉ የሀገራት ጨዋታዎች ብሔራዊ ቡድኖቻቸውን በመወከል መጫወት ችለዋል። የፈረንሳይ ከአንድ ዓመት በታች ብሔራዊ ቡድን ስዊዘርላንዳቸው ጋር ተጫውቶ አንድ ለአንድ ባጠናቀቀበት መርሃ ግበር ሌኒ ዮሮ ሙሉ 90 ደቂቃን ሜዳ ላይ ማሳለፍ ችሏል። በሌላ በኩል የሞሮኮ ብሔራዊ ቡድን የሞዛምቢካቸውን አንድ ለ0 በሆነ ውጤት ሲያሸንፍ፣ ደግሞ ኑሱር ማዝራዊ በጨዋታው ላይ 82 ደቂቃዎችን የተጫወተ ሲሆን ለተቆጠረችው ብቸኛ ግብም አሲስት ያደረገው እሱ ነው። የኔዘርላንድ ብሔራዊ ቡድን ከሜዳው ውጭ አቅንቶ ከፖላንዳቸው ጋር አንድ ለአንድ በተለያየበት ጨዋታ ማታያስ ደሊት ጨዋታውን በተጠባባቂ ወንበር ላይ ነው የጨረሰው። የጂብራልተር ብሔራዊ ቡድን የሞንቴኔግሮቸውን ገጥመው ሁለት ለአንድ በተሸነፈበት መርሃ ግብር ጄምስ ደግሞ መደበኛውን ዘጠና ደቂቃ ሜዳ ላይ ሲያሳልፍ አንድም አሲስት ማስመዝገብ እንደቻለ ነው እየተገለጸ የሚገኘውና እነዚህ የማንቸስተር ዩናይትድ ተጫዋቾች ትናንትና በኢንተርናሽናል ዲዩቲ ቡድናቸውን ያገለገሉ ተጫዋቾች እንደሆኑ ነው የተመለከት ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አላማይ ትልቅ ዋንጫን ማሸነፍ ነው ብለዋል። ኤቢሪቼ ኢዜ ነው ይህንን ሀሳብ እየሰጠ የሚገኘው። ኤብሪቼ ኢዜ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት አርሰናልን ከተቀላቀሉ ስምንት ተጫዋቾች መካከል አንደኛው እንደነበር የምናስታውሰው ነውና በአርሰናል ቤት እንግዲህ አሁን ላይ ጥሩ ጊዜያቶችን እያሳለፈ እንደሚገኝ ይታወቃል። ነገር ግን በቡድን ውስጥ እንግዲህ አሁንም ቢሆን ትልቅ ነገሮችን ማድረግ እንደሚችል፣ ዋንጫዎችን ማሸነፍ እንደሚችል ጭምር ነው የሚያምነውና አሁንም ቢሆን ይህንን ቡድን ወደ ትልቅ ደረጃ ማድረስና ከቡድኑ ጋርም ዋንጫዎችን ማሸነፍ እንደሚፈልግ ጭምር ነው እየተናገረ የሚገኘው ኤቢሪቼ ኢዜ ነው። ይህንን ሀሳብ እየሰጠም የሚገኘውና እንግሊዛዊው የአርሰናል የፊት መስመር ተጫዋች ኤቢሪቼ ኢዜ የውድድር ዘመኑ ጥሩ እንደሚሆን እርግጠኛ ነኝ በማለትም ጭምር ነው ሀሳቡን እየሰጠም የሚገኘው። ይቀጥልና ሀሳቡን አላማችን ትልቅ ነው። ትልልቅ ዋንጫዎችንም ማሸነፍ እንፈልጋለን፣ የሚለው ኤዜም ለዚህ ነው በየቀኑ ለክለብና ለሀገራችን ተክተን በመስራት ላይ የምንገኘው ብሏል። በትልቅ ደረጃ መጫወት መጀመሩ የተሻለ እንዲሆን እንደረዳው የገለጸው ኤዜም በፍጥነት እንዲታሰብና የተሻለ እንዲጫወትም ይረዳኛል ብሏል። ካለፈው የውድድር ዓመት እየተሻሻልኩኝ ነው። የበለጠ ደግሞ የተሟላ ተጫዋችም ሆኜ እየመጣው ነው። ጥሩ ዓመት እንደሚሆንም እርግጠኛ ነኝ ሲልም ጭምር ነው ኤቢሪቼ ኢዜ ሀሳቡን የሰጠው። ስለሚጫወትበት ቦታም ጥያቄ ቀርቦለት ነበር። ራሴን እንግዲህ እንደ አጥቂ ተጫዋች ነው የማየው። አስር ቁጥር ግራ ወይም ደግሞ ቀኝ ስምንት ቁጥር የቱጋን ብጫወት ስራዬን ነው የምሰራው። የሚሰጠኝን ሚና ለመጫወት በትክክል ሞክራለው። ነገር ግን በእርግጥ ፈጣሪ ተጫዋች ነኝ። ጎል ማስቆጠርና ሲስት ማድረግም የምፈልጋቸው ነገሮች ናቸውና ነገር ግን አሰልጣኙ እዚህ ቦታ ላይ ተሰለፍና እዚህ ቦታ ላይ ቡድኑን አገልግል ብሎ ግን እንግዲህ የሚነግረኝ ከሆነ ግን እኔ ያንን ነገር ለመወጣት ነው ጥረቶችን የማደርገው። ስለዚህ በሚሰጠኝ ሚና ላይ ለመጫወት እሞክራለሁ። ነገር ግን እኔ በአብዛኛው የፈጠራ ላይ እንግዲህ የተካንኩኝ ተጫዋች ነኝ ብዬ አስባለሁ፣ እና በማጥቃቱ ላይ በደንብ ማገዝ እንደምችል ይሰማኛል። ስለዚህ በፊት አጥቂነት፣ በ10 ቁጥር ሚና፣ በ8 ቁጥር ሚና፣ በቀኝና በግራ ክንፍ ላይ መጫወት እንደምችል ለራሴ ይሰማኛል የሚል አይነት ሀሳብ ነው ኤቢሪቼ ኢዜ እየሰጠ የሚገኘውና ስለሚሰለፍበት ቦታ ተጠይቆ የሰጠው ምላሽ ነው። አርሰናል የቦሪሲያ ዶርትመንዱን ተጫዋች ካሪም አዲየሚን ለማስፈረም ፉክክር ውስጥ እንደገባ የሚያሳዩ መረጃዎች እየወጡ ይገኛሉ። በቦሪሲያ ዶርትመንድ በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው እንግዲህ አዲየሚና፣ ይህ ተጫዋች በጣም ጥሩ ጊዜያቶችን በዶርትሙንድ እያሳለፈ እንደሚገኝም ጭምር ነው እየተገለጸ የሚገኘውና ይህ ተጫዋች እንግዲህ በተለያዩ ክለቦች ፍላጎት ውስጥ በተደጋጋሚ ሲገባ እንደነበር የምናስታውሰው እንደነበር ይታወሳል እና አሁን ላይ ይህንን ተጫዋች ለማስፈረም ሁለት ትልልቅ ክለቦች ፉክክር እያደረጉ ነው። ሁለቱም በእንግሊዝ ፕሪምየር ሊግ የሚገኙ ናቸው። ማንቸስተር ዩናይትድ እና አርሰናል፣ ካሪም አድየሚን ለማስፈረም በትልቁ ፍላጎት አላቸው። አብዛኞቹ ይህንን ተጫዋች በፍጥነቱ ያውቁታል። በዶርትሙንድ ቤት በጣም ፈጣን ከሚባሉ ተጫዋቾች መካከል አንደኛው ነው እና በዶርትሙንድም ጥሩ ጊዜያቶችን በማሳለፉ ምክንያት አሁን ምናልባት ወደ እንግሊዝ ፕሪምየር ሊግ ሊመጣ የሚችልበት እድል እንዳለና በቀጣይ ደግሞ ወይም ማንቸስተር ዩናይትድ አሊያ ደግሞ አርሰናልን ሊቀላቀል የሚችልበትም እድል እንዳለ ጭምር ነው ዘገባው ያሳየው። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ ለቪኒሲዮስ ጁኒየር 150 ሚሊዮን ዩሮ የሚጠጋ የዝውውር ጥያቄ ለማቅረብ ተዘጋጅ ተባለ። ይህም ደግሞ ከኤንዞ ፈርናንዴዝ በኋላ የቸልሲ ውዱ ፈራሚ ያደርገዋል ተብሎ ነው የሚታሰበው። ምክንያቱም ኤንዞ ፈርናንዴዝ ከዚህ በፊት ወደ ቸልሲ ከቤኔፊካ ሲቀላቀል 121 ሚሊዮን ዩሮ እንደወጣበት ይታወሳልና ምናልባት ቪኒሲዮስ ጁኒየር በሚቀጥለው ክረምት ከሪያል ማድሪድ ጋር ሊለያይ የሚችልበት እድል ይኖራል ተብሎ ይታሰባል። አንደኛ በክለብ ውስጥ ደስተኛ እንዳልሆነ ይታወቃል። ኮንትራቱንም እንዲያራዝም ጥያቄ ቢቀርብለትም ተጫዋቹ ግን ኮንትራት የማራዘም ምንም አይነት ፍላጎት እንደሌለው ነው እስካሁን እየታየ የሚገኘው። በተለይ ደግሞ ከአሰልጣኝ ሻቪ አሎንሶ ጋር ተደጋጋሚ የሚፈጥሩት ሰጥ አገባዎች ደግሞ ምናልባት ተጫዋቹ በክለብ ውስጥ ላይቆይ እንደሚችል የሚያሳዩ ፍንጮች አሉ። ምንም እንኳን ሪያል ማድሪዶች ወሳኙ ተጫዋቻቸው ቢሆንም ነገር ግን አቋሙ ሳይወርድና እንዲሁ ደግሞ ተጠባባቂ ወንበር ላይ በተደጋጋሚ ጊዜም እየተቀመጠም ስለሆነ የጨዋታ ደቂቃዎቹም በአብዛኛው እየተሰለፈ ቢሆንም ነገር ግን ተቀይሮ የሚወጣ አይነት ተጫዋች እየሆነ ነውእና እና ዋጋው እንዳይወርድ በቶሎ መሸጥን ፍላጎታቸው ሊያደርጉ ይችላሉ። ስለዚህም በርካታ ክለቦች ይፈልጉታል። ሳዑዲ አረቢያ ውስጥ በጣም የሚፈልጉት ክለቦች አሉ። ከእንግሊዝ ቼልሲ ሲቲን ጨምሮ የሚፈልጉት ሌሎች ክለቦችም እንዳሉ ይታመናል እና ቼልሲ ለቪኒሲዮስ ጁኒየር 150 ሚሊዮን ዩሮ የሚጠጋ ዝውውር ለማቅረብ ዝግጁ ናቸው የሚል መረጃ ወጥቷል። ይህም ከኤንዞ ፈርናንዴዝ ቀጥሎ ትልቅ ዋጋ የሚወጣበት ነው። ቼልሲ ባለስልጣናት በግራ በኩል ቪኒሲዮስ ጁኒየርን ኤስቴቫውን በቀኝ ዣ ፔድሮን ደግሞ እንደ አጥቂነት የማጫወት ትልቅ ፍላጎት እንዳላቸው ነው የሚነገረው። ምናልባትም እውን የሚሆን ከሆነ በስታንፈርድ ብሪጅ ውስጥም የሚጫወቱ ምርጥ ሶስት ብራዚላዊያን ይሆናሉ ተብሎ ይታሰባል። ሶስቱም ብራዚላዊያን ናቸው፤ ዣ ፔድሮ፣ ኤስቴቫ፣ ዊሊያንም። እንዲሁ ደግሞ ምናልባት ቪኒሲዮስ ጁኒየርንም ማስፈረም የሚችሉ ከሆነ የፊት መስመር ሶስቱ ጥምረታቸው ብራዚላዊያን እንዲሆኑ ያደርጋሉ ተብሎ ይታሰባል። ፌጂያስ ነው ይህንን መረጃ ያወጣው። ትላንትና እንግዲህ ለእንግሊዝ ብሔራዊ ቡድን የታዳጊ ቡድኖች ጨዋታን እንዳደረጉ ይታወቃል። ከ21 ዓመት በታች ቡድን ነው ጨዋታቸውን ያደረጉት እና ከ21 ዓመት በታች እንግሊዝ ባሸነፈችበት ጨዋታ አንድ የቸልሲ ተጫዋች ጉዳት ገጥሞታል የሚል መረጃ እየወጣ ይገኛል። በትክክል እንኳን የተረጋገጠ እንኳን ባይሆን፣ ነገር ግን ጉዳት ሳይገጥመው ግን አልቀርንም የሚሉ መረጃዎች ናቸው እየወጡ የሚገኙት። ይህ ተጫዋች በዘንድሮ የክረምት የተጫዋቾች የዝውውር መስኮት ከቦሪሲያ ዶርትመንድ ቸልሲን የተቀላቀለው ጄሚ ባይኖ ጊቲያንስ እንደሆነ ነው መረጃዎች እየወጡ የሚገኙት እና ጊቲያንስ ከበድ ያለ ጉዳት ሳያስተናግድ እንዳልቀረ ነው አንዳንድ ዘገባዎች እየጠቆሙ የሚገኙት ሪያል ማድሪድን የተመለከቱ መረጃዎችን እናንሳ ምንም እንኳን በሪያል ማድሪድ የስልጣን ዘመኑ 2028 ላይ የሚጠናቀቅ ቢሆንም የሪያል ማድሪድ ፕሬዚደንት ፍሎረንቲኖ ፔሬስ በቀጣይ ዓመት ስልጣኑን ሊለቅ እንደሚችል እየተዘገበ ይገኛል እስካሁን ድረስ ታማኝ የሚባሉ የማድሪድ ምንጮች ስለ ሁኔታው ያሉት ነገር ባይኖርም እንዲሁ እንግዲህ ፔፓል ቫሬስ በዘገበው መሰረት ግን ይህንን ነገር እያረጋገጠው ይገኛል። ፔፓል ቫሬዝ ያለው ምንድን ነው እንግዲህ ፕሬዚደንቱ የሪያል ማድሪድ ፕሬዚደንት የሆኑት ፍሎሬንቲኖ ፔሬስ ምናልባት በቀጣዩ ዓመት ክለቡን ሊለቁ እንደሚችሉ ነው የተነገረው። እንግዲህ ከሰዓታት በፊት በወጣ መረጃም ፍሎሬንቲኖ ፔሬዝ ሊለቁ እንደሚችሉ የወጣው መረጃ ተጋርቶ ነበር። ነገር ግን አሁን ላይ ከደቂቃዎች በፊትም ሁለት እንግዲህ የማድሪድ የቅርብ ጋዜጠኞች ነገሩ ከእውነታ የራቀ መሆኑንም የሚያጋሩ ሚዲያዎችም አሉ። የተረጋገጠ ጉዳይ የለውም። ፔፓል ቫሬዝ ነው እንግዲህ ያንን መረጃ ያጋራው ፍሎሬንቲኖ ፔሬስ እንግዲህ እንደሚለቁ መረጃውን ቀድመ ያወጣው ፔፕ አልቫሬዝ የተባለው የመረጃ ምንጭ ነው። ነገር ግን ሁለት የማድሪድ የሚባሉ ምንጮች ግን ይህንን መረጃ አስተባብለውታል ወይም ደግሞ ትክክል ያልሆነ መረጃ ብለው እያጋሩት ይገኛሉ። እንደ ዘገባዎች ከሆነ በተለይ አልቤርቶ ፔሮ የተባለው ዘጋቢ እንደተናገረው ከሆነ ፍሎሬንቲኖ ፔሬዝ የስልጣን ዘመኑ 2028 ላይ ሳይጠናቀቅ ምንም አይነት ክለቡን የመልቀቅ እቅድ የለውም። ስለዚህ 2028 ላይ ሊለቅ የሚችለው የሚል መረጃ ያጋራው በአንጻሩ ፔፕ አልቫሬስ ግን 2027 ላይ እንግዲህ ውሉ ከመጠናቀቁ በፊት ሊለቅ ይችላል የሚል ግምት እንዳለው ነው የተናገረው። ሌላኛው ስፔናዊ ጋዜጠኛ ሆኖ ደግሞ ሆዜ ማኑኤል ሞሬኖ የተባለው ደግሞ በበኩሉም እየተሰሙ ስላሉት በቀጣይ ዓመት ከስልጣን ራስን የማግለል ጭምጭምታዎች ፍሎሬንቲኖ ፔሬዝ ራሳቸውን ጠይቄያቸው ይህ ሀሳብ ለቅጽበት እንኳን አእምሮዬ ላይ መጥቶ አያውቅም በማለት ነግረውኛል ሲልም ጭምር ነው ሆዜ ማኑኤል ሞሬኖ እንዲሁ ደግሞ አልቤርቶ ፔሬሮ መረጃቸውን እያጋሩ የሚገኙትና ሁለት የተጋጩ ሀሳቦችን ነው እያጋሩ የሚገኙት። የስፔን እግር ኳስ ፌዴሬሽን እንግዲህ ትላንትና ከጆርጂያ ጨዋታ ከዛሬው የጆርጂያ ጨዋታ ከቡርኑ ዝርዝር የማይኖሩ ሶስት ተጫዋቾች እንደሆኑ እነርሱም ደግሞ ዲን ሃውችሰን ሳሙና እንዲሁ ደግሞ ዲ ፍሮቶስ የተባሉ ተጫዋቾች መሆናቸውን ለዩኤፋ አስታውቀዋል። ዲን ሆችሰን ቀደም ሲል በሁለቱ የመጨረሻ ጨዋታዎች ውስጥ ተሰልፈው መጫወት እንደቻለም የሚታወስ ነው። ተጨማሪ መረጃዎችን በቅርቡ ይወጣሉ ተብሎ እንደሚታሰብ ነው ማርካ የተባለው የመረጃ ምንጭም እያጋራ የሚገኘው። ኤርሊንግ ሃላንድ ቡድኑን በርገር ጋብዟል። ኤርሊንግ ሃላንድ ብሔራዊ ቡድኑ ለዓለም ዋንጫ ለማለፍ መቃረቡን ተከትሎ የቡድን አጋሮቹን በርገር ጋብዟቸዋል። ኖርዌይ ኢስቶኒያን ማሸነፏን ተከትሎ ከ28 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ ከጫፍ ደርሳለች። በምድብ የመጨረሻ ጨዋታ ኖርዌይ በጣሊያን አለመሸነፍ ወይም ደግሞ ዘጠኝ ግብ ሳይቆጠርባት መሸነፍም ለዓለም ዋንጫ በቀጥታ ያሳልፋታል። ኖርዌይ ብትሸነፍም ዘጠኝ ጎል ካልተቆጠረባት በስተቀር በቀጥታ ማለፏን ታረጋግጣለች። ኖርዌይ ወሳኙን ጨዋታ ነገ ምሽት 4 ሰዓት ከ45 ነው ከጣሊያን ጋር የምታደርገውና ይሄ ለሀገሪቱ በጣም ትልቅ ጨዋታ ይሆናል ተብሎ ይጠበቃል። የጨዋታ ነገ ምሽት ይደረጋል። የኤርሊንግ ሃላንድ ሀገር የሆነችው ኖርዌይ ወደ ዓለም ዋንጫ ከ28 ዓመታት በኋላ ኦልሞስት የማለፏ እድል በጣም ሰፊ እንደሆነ ነው የተረጋገጠው። በዩቬንቱስ እና በኬናን የልዲዝ መካከል እስካሁን ካሁን የውል ማራዘሚያ ጉዳይ ላይ እንዳደረጉት የሚገኘው ንግግር ምንም አይነት ስምምነት ላይ አልተደረሰም። በእንግሊዝ ፕሪሚየር ሊግ ውስጥ ያሉ ትልልቅ ክለቦች የእሱን ሁኔታ እየተከታተሉ ሲሆን ስለ ሁኔታውም ለመወያየት ግንኙነት ጀምረዋል። ይህንን ተከትሎ አሁን ላይ የኬናን የልዲዝ በዩቬንቱስ ቤት ያለው ቆይታም ጥያቄ ውስጥም ገብቷል የሚል መረጃ ነው ፋብሪሲዮ ሮማኖ ያጋራው። የ38 ዓመቱን የዘርላንዳዊ የቀድሞ ግራ መስመር ተከላካይ የሆነው ሮይስተን ድሬንቴ በጥቅምት ወር ካጋጠመው ሕመም በኋላ ሆስፒታል ገብቶ ሕክምና እየተደረገለት ይገኛል። እንግዲህ ድሬንቴ የሕክምና እርዳታ የሚሰጡ ባለሙያዎች እድገቱን በቅርበት መከታተላቸውን እንቀጥላለን። በተሳካ ሁኔታ ለማገገምም በራስ መተማመኑን እንጨምርለታለን። በቅርቡ ወደ ራሱ ይመለሳል ሲሉ ተናግረዋል። በሪያል ማድሪድ ቤት ለስድስት ዓመታት በተጫዋችነት ያገለገለው ድሬንቴ ለክለቡ 65 ጨዋታዎችን አድርጎ ሁለት ግቦችን አስቆጥሯል። ከነጭ ለባሾቹ ጋርም የ2007-2008 የውድድር ዘመን የስፓኒሽ ላሊጋ ዋንጫን አሳክቷል። 2007 ላይ የኔዘርላንድ ከ21 ዓመት በታች ብሔራዊ ቡድን የአውሮፓ ዋንጫን ሲያሸንፍም የውድድሩ ምርጥ ተጫዋች ዘርፍን የሚያሸንፈው ድሬንቴ በ2010 የደቡብ አፍሪካ የዓለም ዋንጫ ሀገሩ ለፍጻሜ ስትበቃ የስብስቡ አካል ነበር። በእንግሊዝ ቆይታም የነበረው የቀድሞ ተጫዋቹ በኤቨርተን፣ ሬዲንግ ና ሼፊልድ ዌንስዴ ተጫውቶ ማሳልፏል። ከሁለት ዓመታት በፊት ደግሞ ከፕሮፌሽናል እግር ኳስ ራሱን ያገለለው ድሬንቴ በእግር ኳስ ዘመኑ 39 ጨዋታዎችን አከናምኖ 36 ግቦችን ማስቆጠር እየቻለ ተጫዋች ነው። የኮንካካፍ ሀገራት የዓለም ዋንጫ የምድብ ማጣሪያ ጨዋታዎች ወደ መጠናቀቁ እየተቃረቡ ነው። ምድብ አንድ ላይ ከጓቲማላ፣ ፓናማ ና ኤልሳልቫዶር ጋር የተደለደለችው ሱሪናሜ በታሪኳ ለመጀመሪያ ጊዜ ወደ ዓለም ዋንጫው ለማለፍ የአንድ ጨዋታ ዕድሜ ብቻን የቀራት፣ ምድቡን በዘጠኝ ነጥቦች እየመራች የምትገኘው ሱሪናሜ የመጨረሻ ጨዋቷንም የፊታችን ረቡዕ ከጓቲማላ ጋር አከናውነ ማሸነፍ ከቻለች ለመጀመሪያ ጊዜ በዓለም ዋንጫው ላይ ትሳተፋለች። 632638 የህዝብ ቁጥር ያላት ይቺ ሀገር በቀድሞ የአያክስ ፒኤስቪ አይንድሆቨን እና ቦርዶ ተጫዋች የነበረው ስታንሊ ሜንዞ የምትሰለጥን ሲሆን በራሷ ልጅ እየተመራችም ታላቁን መድረክ ላይ ለመገኘትም 90 ደቂቃ ብቻ ቀርቷታል። ሌላኛዋ ሀገር ኩራካዋ የምትባል ስትሆን ልክ እንደ ሱሩናሜ ሁሉ እንግዲህ ካሪቢያን አካባቢ የምትገኝ ሀገር ስትሆን በምድብ ሁለት ላይም ከጃማይካ ከትሪኒዳድ እና ቶቤጎ እንዲሁም ከቤርሙዳ ጋርም ተደልድላለች። ይህ ምድብ ደግሞ በ11 ነጥብ እየመራች የምትገኘው ይቺ ሀገር የፊታችን ረቡ በአንድ ነጥብ አንሳ ሁለተኛ ደረጃ ላይ ከምትገኘው ጃማይካ ጋር ከሜዳ ውጭ የምትጫወት ሲሆን ነገር ነጥብ መጋራትም አሊያም ማሸነፍም ወደ አለም ዋንጫው ያሳልፋታል። የኔዘርላንድ ብሔራዊ ቡድንን ጨምሮ የተባበሩት አረብ ኤምሬትስ፣ ቤልጅየም፣ ደቡብ ኮሪያ፣ ራሽያ፣ ኢራቅ እንዲሁ ሰርቢያን በሀገር ደረጃ እንዲሁም ሬንጀርስን፣ ቦሩሲያ ሞንቸግላድባህን፣ ዜኒሴን ፒተርስበርግን፣ ሰንደርላንድን፣ ፌነርባቼን በክለብ ማሰልጣኝ የቻሉት ኔዘርላንዳዊ አሰልጣኝ ኒኮላስ አድቮካት ወይም ኒክ አድቮካት በመባል ይታወቃሉ። አሁን ላይ ከኩራ ካባ ጋርም አዲስ ታሪክ ለመስራት ተዘጋጅተዋል። 200 ሺህ የማይሞላ የህዝብ ቁጥር ያላት ኩራ ካባ አሁንም በኔዘርላንድ አገዛዝ ስር የምትገኝ ደሴታማ ሀገር ናት። ከዚሁ አህጉር ጋር ደግሞ በተያዘ ሌላኛዋ ሀገር ሀይቲ ከ52 ዓመታት በኋላ ወደ አለም ዋንጫ ለማለፍም የሆንዱራስን መሸነፍ ትጠብቃለች። ከ1974ቱ የጀርመን የዓለም ዋንጫ ተካፍላ የነበረችው ሀይቲም ከናፈቀችው መድረክ ጋር ለመገናኘትም በጥሩ መንገድ ላይ ትገኛለች ይላል መረጃው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ አዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፎአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ቪዲዮዎችን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛጋር ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድባሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።